ሰላም ጤና ይስጥልን ውድ የኤችጄን ቤተሰቦች፣ የአክብሮት ሰላምታችን በያላችሁበት ድረስ። ለመላው የእስልምና እምነት ተከታዮች እንኳን ለ1446ኛ ዓመተ ሂጅራ የኢዳላዳ አረፋ በዓል በሰላም አደረሳችሁ። እነሆ የዕለቱን መረጃዎች ይዘንላችሁ መጥተናል። በቅድሚያም ርዕሰ ጉዳዮቹን አስተዋውቃችሁ በኤርትራ በኩል ትንኮሳ ቢኖርም የኢትዮጵያ መንግስት ከሀገሪቱ ጋር የቃላት ጦርነት ውስጥ አልገባንም ሲሉ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቲዎስ ተናገሩ። ፕሬዚዳንት ትራምፕና ፕሬዚዳንት ሺ ጂንፒንግ ከረጅም ጊዜ በኋላ በስልክ ተወያዩ። እንመለስበታለን። የገቢ ግብር ምጣኔ ላይ ማሻሻያ ለማድረግ መንግስት ረቂቅ አዋጅ ማዘጋጀቱን ገለጸ። ቻይና በኤአይ ቴክኖሎጂ የታገዘ 157 ኪሎ ሜትር የሚሸፍን ፈጣን መንገድን ገነባች። በየዕለቱ ትኩስ ትክክለኛና ወቅታዊ መረጃዎችን ከምንጩ የሚያገኙበት የተመረጡ አስተማሪ ታሪኮችና ክስተቶችን ወደ እናንተ የሚያደርሰው ኤችጂኤን ዕለታዊ የመረጃ መርሃ ግብራችን እንሆ ተጀምሯል። በቆይታችን ቀደም ብለን የጠቃቀስናቸው መረጃዎችን ጨምሮ አዳዲስ መረጃዎችን አክለን ወደ እናንተ እናደርሳለን። እንደተለመደው መረጃዎቻችን ለብዙዎች እንዲደርሱ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን። ፕሬዚዳንት ትራምፕ እና ፕሬዚዳንት ሺ ጂንፒንግ ከረጅም ጊዜ በኋላ በስልክ ተወያዩ። የአሜሪካው ፕሬዚዳንት ዶናልድ ትራምፕና የቻይናዎቻቸው ፕሬዚዳንት ሺ ጂንፒንግ ከረጅም ጊዜ የንግድ ውጥረት በኋላ ዘጠና ደቂቃዎችን የፈጀ የስልክ ውይይት ማድረጋቸው ተነግሯል። ፕሬዚዳንት ትራምፕ ውይይቱን በጣም ጥሩ ሲሉ የገለጹ ሲሆን የስልክ ጥሪው በአገሪቱ መካከል የተፈጠረውን የንግድ ውጥረት በቅርቡ ሊፈታ እንደሚችልም ገልጸዋል። ቀጣይ ንግግሮችም በቅርቡ ከኢኮኖሚው ቡድናቸው ጋር በመሆን እንደሚያደራጁ ትራምፕ ከጥሪው በኋላ ትሩዝ በተሰኘው የራሳቸው ማህበራዊ ትስስር ገጽ ላይ አስታውቀዋል። ቦታው ገና ባይመረጥም በኢኮኖሚ ቡድኖች መካከል የሚደረግ ስብሰባ በቅርቡ እንደሚካሄድም ነው የገለጹት። ሁለቱ ፕሬዚዳንቶች አንዱ የአንዱን አገር ለመጎብኘት በውይይቱ ወቅት ከስምምነት መረሳቸውንም አስታውቀዋል። ፕሬዚዳንት ሺ ጂንፒንግ በበኩላቸው አሜሪካና ቻይና በእኩልነትና በመከባበር ላይ የተመሠረተ እንዲሁም አንዱ ለ አንዱ ስጋት ትኩረት በመስጠት የጋራ ተጠቃሚ የሚያደርጋቸውን መንገድ መከተል እንዳለባቸው በውይይቱ ወቅት ጠቁሟል። በተጨማሪም አሜሪካ ቻይና ላይ የወሰደች ያለችውን አሉታዊ እርምጃ እንድታቆም መግለጻቸውን ሲኤንኤን የቻይና የውጭ ጉዳይ ሚኒስትርን ጠቅሶ ዘግቧል። በተጨማሪም ትራምፕ የስልክ ውይይቱ ሙሉ በሙሉ በሚባል ደረጃ ንግድ ላይ ብቻ ያተኮረና ሌሎች ጂኦ ፖለቲካዊ ጉዳዮችን ያላካተተ መሆኑን የገለጹት አገሪቱ ባለፈው ወር ለዘጠና ቀናት የንግድ ስምምነት ላይ ቢደርሱም በሁለቱ ወገኖች መካል መካከል ውጥረቱ እየጨመረ በመሄዱ የታሪፍ ማሻሻያ እድላቸው ላይ ማነቆ ሆኖ መሰንበቱ ይታወሳል። ከኤርትራ ጋር የቃላት ጦርነት ውስጥ አልገባንም። በኤርትራ በኩል ትንኮሳ ቢኖርም የኢትዮጵያ መንግስት ከሀገሪቱ ጋር የቃላት ጦርነት ውስጥ አልገባም ሲሉ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቲዎስ ተናገሩ። ኢትዮጵያ ስትራቴጂክ የሆኑ የሀገራዊ ጥቅም ጉዳዮችን ስታነሳ ትኩሳታቸው የሚጨምሩ ሀገራት አሉ ያሉት ሚኒስትሩ መንግስት በእነዚህ ጉዳዮች ላይ ያለው አቋም አይዛነፍም ሲሉ ለፓርላማ አባላት ገልጸዋል። ውጭ ጉዳይ ሚኒስትሩ ይህንን ያሉት ከፓርላማ አባላት በቃል ለቀረቡላቸው ጥያቄዎች በትላንትና ዕለት ሐሙስ ግንቦት 28 ቀን 2017 ዓ ም በህዝብ ተወካዮች ምክር ቤት ተገኝተው ምላሽ በሰጡበት ወቅት ነው። በዛሬው መደበኛ ስብሰባም ጥያቄ ካቀረቡት አንዱ የሆኑት የአማራ ብሔራዊ ንቅናቄ ፓርላማ ተወካይ ዶክተር ደሳለኝ ጫኔ የኢትዮጵያና የኤርትራ ወቅታዊ ሁኔታን አንስተዋል። ኤርትራና ኢትዮጵያ ወደ ጦርነት ጅማሮ እየወሰዳቸው ያለ የቃል ጦርነት የተጀመረ ይመስለኛል፣ ያሉት የፓርላማ አባሉ ሁለቱ ሀገራት በአሁኑ ወቅት ያላቸው ዲፕሎማሲያዊ ግንኙነት በምን መልኩ እንደሚገለጽም ጠይቀዋል። ዶክተር ደሳለኝ ከኤርትራ ጋር ወደ ጦርነት የመግባት እድል አለ ወይ ሲሉም ተጨማሪ ጥያቄ አክለዋል። ውጭ ጉዳይ ሚኒስትሩ ለዚህ ጥያቄ በሰጡት ምላሽም ከኤርትራ መንግስት ጋር የኢትዮጵያ መንግስት የቃላት ጦርነት ውስጥ አልገባም ሲሉም አስተባብለዋል። ጉዳዩ የሚያሳስባቸው እንዲሁም የሚመለከታቸው ዜጎች የ የህዝብ ተወካዮችና የቀድሞ የመንግስት ኃላፊዎች የራሳቸውን ምልከታ እንደሚያጋሩ ግን ሚኒስትሩ አልሸሸጉም። እነዚህ አካላት ጆሮ ሊሰጣቸው ይገባል ሲሉም አሳስበዋል። ቻይና በኤአይ ቴክኖሎጂ የታገዘ 157 ኪሎ ሜትር የሚሸፍን ፈጣን መንገድን ገነባች። በዓለም የመጀመሪያ ነው የተባለው ይህ ፈጣን መንገድ ከቤጂንግ ሆንግ ኮንግ ማካኦ ድረስ የሚሸፍን ሲሆን 157.79 ኪሎ ሜትር ርዝመት እንዳለውም ተነግሯል። ይህ ፈጣን መንገድ የቻይና የቴክኖሎጂ እድገት ማሳያ ነውም ተብሏል። በመንገድ ግንባታው ላይ የሰው አልባ አውሮፕላኖች ጥቅም ላይ ውለዋል። በፈጣን መንገድ ስራው ላይ ምንም አይነት የሰው ጉልበት ወይም ኃይል ጥቅም ላይ አልዋለም። የአዲስ ቴክኖሎጂ በመሰረተ ልማት ዘርፍ ጉልህ ሚና ይኖረዋል ተብሎም ይጠበቃል። አውሮፓና ዩናይትድ ኪንግደም በድሮን የታገዘና ሰሚ አውቶኖመስ ኮንስትራክሽን ግንባታን የጀመሩ ቢሆንም ቻይና ግን ሙሉ በሙሉ በኤአይ ቴክኖሎጂ የተደገፈ መንገድ ፈጣን መንገድ ወይንም ኤክስፕሬስ ዌይ ገንብታ ለዓለም አሳይታለች። የወደፊቱ የመንገድ ሥራ ሙሉ በሙሉ ሮቦቲክ ወይንም በኤአይ ቴክኖሎጂ የታገዘ ሊሆን ይችላልም እየተባለ ነው ሬዲዮ ጣቢያው ከገንዘብ ሚኒስትር አገኘት ባለመረጃ በደሞዝተኛም ሆነ በንግድ የገቢ ግብር ምጣኔ ላይ ማሻሻያዎችን የያዘ ረቂቅ አዋጅ ተዘጋጅቷል ተብሏል። በመጪው ሰኞም በረቂቅ አዋጁ ላይ ከባለሙያዎች ጋር ለመመካከር ጥሪ ማድረጉ ተሰምቷል። የኢትዮጵያ ሰራተኞች ኮንፌዴሬሽን እና ሌሎችም ጉዳዩ የሚመለከታቸው ባለሙያዎች በተለይም ቋሚ ደሞዝተኛ የኑሮ ጫናውን ለመቋቋም እንዲችል የሚቆረጥበት የገቢ ግብር ትርጉም ባለው መልኩ እንዲሻሻልለት ሲጠይቁ መቆየታቸው ይታወሳል።

የኢትዮጵያ ብርና የኬንያ ሽልንግ ከዶላር አንጻር የምንዛሬ ዋጋቸው ተቀራራቢ ነው። በኢትዮጵያ 600 ብር የሚያገኝ ደሞዝተኛ የገቢ ግብር ይቆረጥበታል። በኬንያ ደግሞ የገቢ ግብር የሚቆረጠው ከ24000 ብር ደሞዝተኛ ጀምሮ ነው። በኢትዮጵያ ደሞዙ 1900 ብርና ከዚያ በላይ የሆነ ተቀጣሪ 35 በመቶ የገቢ ግብር ሲቆረጥበት፣ በኬንያ ከ800000 ብር ደሞዝተኛ ጀምሮ ነው 35 በመቶ የገቢ ግብር የሚቆረጥበትም ተብሏል። የኢትዮጵያ አየር መንገድ የምርጥ አፍሪካዊ ብራንድ 2025 ሽልማትን አሸነፈ። የኢትዮጵያ አየር መንገድ የምርጥ አፍሪካዊ ብራንድ 2025 ሽልማትን አሸናፊ ሆኗል። መጽሔቱ አፍሪካውያን ለውጥ አምጪ ተቋማትና አመራሮችን ለዓለም ማስተዋወቅ ዓላማው አድርጎ እየተንቀሳቀሰ የሚገኝ ሲሆን ላለፉት 19 ዓመታት በርካታ አፍሪካውያን ተጽዕኖ ፈጣሪ ኩባንያዎችንና መሪዎችንም ሲሸልም ቆይቷል። ከአየር መንገዱ በተጨማሪም የሜድሮክ ኢንቨስትመንት ግሩፕ ዋና ሥራ አስፈጻሚ ጀማል አህመድ የአፍሪካ ሊደርሺፕ መጽሔት የአፍሪካ ቢዝነስ ሊደርሺፕ 2025 ኢንዱስትሪ ፐርሶናሊቲ ኦፍ ዘይር የሚለውን ዘርፍ አሸናፊ ሆነዋል። መጽሔቱ ዘንድሮ በ118 ዘርፎች 34 ግለሰቦችና ተቋማትን መምረጡንም አስታውቋል። 3 ሚሊዮን ሀጃጆችን የምታስተናግደው ትልቋ የድንኳን ከተማ ከመላው ዓለም የተውጣጡ ሙስሊሞች የህይወት ዘመናቸው ህልም የሆነውን ሀጅ ለመፈጸም ለቀናት የሚቆዩባት እስላማዊ ወንድማማችነትና አንድነት በተግባር የሚታይባት ብቻ ሳይሆን ታሪካዊም ቅዱስ ስፍራ ናት። አቅሙ ያለው ጤናማ የሆነ ማንኛውም ሙስሊም በህይወት ዘመኑ አንድ ጊዜ ወደ ሳውድ አረቢያ በማቅናት ሀጅ ማድረግ ኢስላማዊ ግዴታው ነው። ከአምስቱ የእስልምና መሰረቶች አንዱ የሆነውን ሀጅ ለመፈጸም ወደ መካ የሚጓዙ ሙስሊሞችን ተቀብላ የምታስተናግደው የዓለማችን ትልቋ የድንኳን ከተማ ሚና በርካታ መገለጫዎች አሏት። ከተማዋ 25 ሚሊዮን ስኩዌር ሜትር ስፋት ያላት ሲሆን ከመካ በስተ ምስራቅ 6 ኪሎ ሜትር ርቀት ላይ በመካና በአረፋት ተራራ መካከል በሚገኝ ሜዳማ ስፍራ ውስጥ ትገኛለች። ከተማዋ ከሐረም መስጂድ ከአምስት እስከ 6 ኪሎ ሜትር ትርቃለች። በአንድ ጊዜ ከ3 ሚሊዮን በላይ ሰዎችን የሚያ የሚችል ዘመናዊ ማቀዝቀዣ የተገጠመላቸው ከአንድ መቶ ሺህ በላይ ዘመናዊ ድንኳኖችም አሏት። ይህም የሀጆች ጊዜያዊ ማረፊያና የሀጅ ስነ ስርዓት መከወኛ ከሆኑ ቅዱስ ስፍራ መካከልም ተጠቃሽ ያደርጋታል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ የዓለም አቀፉ የወንጀል ፍርድ ቤት አራት ዳኞች ያለ አግባብ እስራኤልና አሜሪካ ላይ በማነጣጠራቸው ማዕቀብ እንደሚጥሉባቸው አስታወቁ። ማዕቀቡ ዓለም አቀፉ ፍርድ ቤት ቤንያሚን ኔታንያሁን ጨምሮ የእስራኤል ከፍተኛ ባለስልጣናት በቁጥጥር ስር እንዲውሉ ላወጣው የስር ማዘጃና አሜሪካን በአፍጋኒስታን ጦርነት ፈጽመዋለች ለተባለው የጦር ወንጀል ምርመራ እንዲደረግ ማዘዙን ተከትሎ የሚጣል ነው። ዓለም አቀፉ ፍርድ ቤት ያሉት አራት ዳኞች ሲሆኑ ሁሉም ሴት ናቸው አይሲሲ በአሜሪካ የተላለፈውን ውሳኔ በተመለከተ ማዕቀቡ ነጻነቱን በግልጽ የመጋፋት ሙከራ መሆኑን በመግለጽ በጽኑ እንደሚቃወም ባወጣው መግለጫ አስታውቋል በቀባው ውሳኔ መሠረት፣ ዳኞቹ በአሜሪካ ያሏቸው ንብረቶችና ጥቅሞች በሙሉ ታግደው ለአሜሪካ ግምጃ ቤት ገቢ እንዲሆኑ ያዛል የእስራኤል ውጭ ጉዳይ ሚኒስትር ቤንያሚን ኔታንያሁ የአሜሪካ የውጭ ጉዳይ መስሪያ ቤት ቢሮ ኃላፊ ሩቢዮንና ፕሬዚዳንት ዶናልድ ትራምፕ በፍርድ ቤቱ ላይ ማዕቀቡን በመጣላቸው አመስግነው ለእስራኤል መብት ቆማቸዋል ሲሉም አወድሷቸዋል። ሩቢዮ በመግለጫቸው ዳኞቹ በእስራኤልና ና በአሜሪካ ላይ ያነጣጠረ ህገ ወጥና መሰረተ ቢስ ድርጊቶች ላይ አተኩሯል ሲል ወንጅሏቸዋል። እነዚህ አራት ግለሰቦች በአይሲስ ህገ ወጥና መሰረተ ቢስ ድርጊቶች አሜሪካን ወይም የቅርብ አጋራችን በሆነችው እስራኤል ላይ ያነጣጠሩ ናቸው ብለዋል። ሮቢዮ አይሲስን ፖለቲካዊ ሲሉ የገለጡ ሲሆን የአሜሪካና የአጋሮቿ ዜጎች ለመመርመር በሀሰት ውንጀላ ያልተገደበ ፍርድ ይጠቀማል ሲሉም ከሰዋል። ውድ የኤችጄን ቤተሰቦች ለሰዓቱ ያዝንላችሁ መረጃዎች እኚህን ይመስላሉ። በየቀኑ ትኩስ መረጃዎችን ለማግኘት ላይክ፣ ሼር፣ ሰብስክራይብ በማድረግ ተወዳጁን አብራችሁን ስለነበራችሁ እናመሰግናለን።